ቀድመን ተናግረናል። ሄርሜላ አንቺ ከህይወታቸው ውጭ የመጣሽበት መንገድ ትክክል አይደለም ስንልሽ ምንም አልሰማሽንም። ዛሬ እንግዲህ በየቲክቶክም በየዩቱብም እየሄዳችው፣ አብርሽ ሄርሜላ እንዳታስቀይማት፣ አብርሽ ሄርሜላ እንዳታስቀይማት፣ እሷ እኮ ላንተ ብዙ ዋጋ ከፍላለች የምትሉ ልጆች ማለት ናቸው። ደህና ናቸው? እንዴት ናቸው? አረባካችሁ የሩታስ ብዙ ህይወት የከፈለችው አይታያችሁም እንዴ? ከመጀመሪያው እስካሁን ለአብርሽ ዋጋ የከፈለች ወደዳቸውም ጠላችሁም የመረራቸውን በትውጡትም ዋጡት ማለት ነው የመረራቸው ዋጡትኛ ምንም አያገባንም ሮታናት ዋጋ የከፈለች አይደለም ስለዚህ ልጅ የመጣች ከሰው ባለተዳር ነው የመጣች እኛም ደግሞ አመጣጧ እንደገና ማመጣጧኛ እንድፈልግች ብትመጣ ምንም አያገባንም ግን ይሄን ያህል በሶሻል ሚዲያ ለምንድነው ምትላላሽ ረተይ ብለን ነግረን ይሻል አሁን አብረሽ እንግዲህ ወደ ሚስቱ ሲመለስ ወደ ልጁ ሲመለስ ሄርሜላ ምን ሆነች ሀኪም ቤት ገባች ሐኪም ቤት ገባች፣ ብለው እንግዲህ በቲክቶክ እያመጡላችሁ ነው ማለት እኔ ምንም አያገባኝም። መጀመሪያውኑ ታይ ታይ ብለን ነግረንሻለኝ፣ ሁላችሁንም ግሬስ ፋሚሊዎችም ተናግረዋል። ታይ ሄርሜላ ውጭ ከህይወታቸው ውጭላቸው ላቸው፣ አንቺ አታስፈልግም፣ አንቺ አስታራቂ አስታራቂም አትሆኝም። ቢጣሉም ቢታረቁም እነዚህ ልጆች ራሳቸው ይታረቃሉ ብለን ነበር ሁላችሁ። ዛሬ መጡ አብርሽና ሩታ እየተሳሳቁ፣ የድሮ ማንነታቸው የድሮ ፍቅራቸው በቃ የነበረው ፍቅራቸው እየተመለሰ ነው ማለት ነው። ደግሞ አንዳንድ ሰዎች ግን ሩታን ስታዩ እንደዚህ ደማቸው ሙሉ ነው ግን የሚንተከተክ ማለት ነው። ምን አደረገቻቸው ግን ይሄን ያህል የምትወርዱባት? እንዲህ የሰው ልጅ እኮ አንድ ቀን ሁለት ቀን ሶስት ቀን ይሳደባልኝ። እናንተ ዛሬም ነገብ ከነገ በኋላም ከዚው ከሩታ ላይ ምስኪን። ለነገሩ ሩታ ስለበለጠቻቸው ነው። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም እና ሰላም ቤተሰቦች፣ እንዴት ናችሁ? እኔ ዳኒ አልሐምዱላ። በቲክቶክ ሰፈር ስዞር ስዞር ምን አገኘሁላችሁ መሰላችሁ? ሄርሜላ ሐኪም ቤት ገባች። ሄርሜላ ታማለች። አብርሽ ሄርሜላ እንዳታስከፋት፣ እሷ ኮ ለአንተ ብዙ ዋጋ የከፈለች ናቸው። እናንተ ደህና ናቸው? እስቲ ምን ዓይነት መነጸር ነው የምትለብሱ? መጀመሪያ መነጸራችሁን የምትለብሱትን መነጸር አስተካክሉና እዩ፣ ሩታ ናት ወይስ ሄርሜላ ናት? ዋጋ የከፈለች ኧረ እንዲ ዝም ብላችሁ ጭፍን የሆነ የውር የውር እንትን አስተሳሰብ ማትሰቡ ማለት ነው። ሩታየ ሁላ ዋጋ የከፈለችው ሩታየን ሁላ ያደረገችው ምን ይሆን አሁን? እኮ ሩታ እና አብርሺ በቃ ባለትዳር ናቸው። ከባለትዳር ደግሞ ዘሎ ደግሞ የልጅ እናትና የልጅ አባቱ ወንድ ልጅ ይዘው እንግዲህ ትናንትና አስገርዘው ያው አምታዋይ ተናቸዋል ማለት ነው። የወለደችው ውሸት ነው፣ ያረገዘችው ውሸት ነው፣ የህቷ ልጅ ነው፣ የምኗ ልጅ ነው፣ የወለደች አትመስልም። አረ ቢስሚላ። አረ ወደ ራሳቸው ተመለሱ፣ አረ ወደ ራሳቸው ተመለሱ ማለት ነው። አንዳንድ እኮ የሆነ ሕሊና የሚባል ነገር አለ። ሕሊና ይወቅሰናል፣ ሰው ምን ይለናል? እንደብድ እንደ ቁራ የምንጮህ ኦኬ፣ አሁ በሚመጣው ቪዲዮ አስተያየት መስጠት ይቻላል። ማናችን በማናችንም ሰው በማናችንም ዩቱበሮች አስተያየት መስጠት እንችላለን። ማንም ማንም ሰው እነሱም ቪዲዮ የሚያመጡት እኛ አስተያየት እንሰጣቸው። ግን ይሄ መዘቅዘቅ መሳደብ ምን ማለት እስቲ ዩቱበሮችን እያቸው ማለት ነው። አሁን ከኛ ከፍ ከፍ ያሉ ዩቱበሮች ሞልተዋል እኮ ሀያ ሺ ሰላሳ ሺ ምናምን ምናምን ያላቸው አንድ ሺ ሁለት ሺ ያላቸውም አሉ አይደለም። እንደኛ አንድ ሺ ሁለት ሺ እና ምን አይነት አስተያየት ነው የሚሰጡ፣ በሰዎች ምን አይነት ነው የሆነ ሙገሳ ማስተያየትም የሚሰጡ እንዴት እንዴት ብለው ነው። እና ሚዲዮን ስንጠቀም በጥሩ ብንጠቀምበት ሚዲዮውን፣ ነገ ጠዋት መልሰን ቁጭ ብለን የሆነ ሚዲዮን ልንተው እንችላለን። ቲክቶክ ሁንም፣ ፌስቡክ ሁንም፣ ዩቱብ ሁንም። ከዚያ በኋላ የሆነ ሀሳብ ስንቀመጥ ይመጣብናል ወይኒ ያንን ያንን ያኔ ግን አብጀ ነበር። እንዲህ እኔ አይደለም የሆነ ነገር ሰውን ተሳድቤም እንዲቆጨኝ ማልፈልግም። ያው ሰው ቢሰድበኝ ችግር የለኝም፣ እፈምሰሉ ማለት ነው። መፈመስ የለም እንጂ የመዳቀም መንገራችን ላይ ስትለፈልፍ ውላ ስትለፈልፍ ብታድር አትፈምስም፣ በጭራሽ አትፈምስም። እንደ ዝም ብለን የሰው ማሳቂያ ምን ሆነ። ለማንኛውም አብርሽና ሩታ ያው በጣም ደስ ብሎኛል። ልጃቸውን አስገርዘዋል፣ አስገርዘዋላት። ትናንትና ቪዲዮ ሰርቼ ምናልኩ መሰላችሁ? አስገር አስምን ይባል አስረግዘዋልኝ አላልኩም እንዴ? ግን ይሳሳታል፣ ግን ማለት ነው ወንድ ልጅ ማለቴ ትናንት ያብርሽ ወንድሜ ነው ወላ ጓደኛዬ ያለው ልጅ ብቻ ላውቅም። ያብርሽ ወንድም ነው የመሰለኝ እኔ አኪት አብርሽ ወንድም ነው የሚሆን። በቃ ቁመቱም፣ ፊዚካሉ ምኑ ምኑ እኮ አብርሽ ነው የሚመስል። ግን አብርሽ ያኔ ወንድሙን ማስታወቅ አይፈልግም። ያው ሶሻል ሚዲያ ላይ ስለማይፈልግ ይሆናል። ግን እኔ ግን ያው ጣጠር ያለ ወንድሙ ነው የሚመስል ማለት ነው። እና ስለዚህ ከሩታ ናት ትሳ ደቡ ሄርሜላ ደግሞ እንግዲህ ከአብርሽ ህይወትና ከሩታ ህይወት ወታለች። ሁለተኛ ደግሞ በቃ አብርሽ እና ሩታ ቢጣሉም ቢታረቁም ምን ሚሉም በቃ በራሳቸው ማንም ማንም የሚያስታረቃቸው የለም። እንዲሁም እነሱ አብረው ሲሆኑ እንዴት እንደሚያምርባቸው ግን እኛ ተሳዳቢዎች፣ እኛ አለቅላቂዎች ወደኋላ ነው የቀረን ማለት ነው እና እኛ ግሬስ ፋሚሊዎች ሄርሜላን መጀመሪያውንም ታይ ውጭ እየቅረብሽ ተዘቅዝቀሻል። ምን ብለሻል? እንደገና አሁን ደግሞ በቲክቶክ ደግሞ ወይኔ ለወጣው ነበር ፎቶ ሀን ፈርቼ ነው እንጂ። ወይኔ ወይኔ ወይኔ የአራት ወር ነው የአምስት ወር እርጉዝ መስላ ደግሞ መታላቸዋለች። እስቲ ቆይ ከቻልኩኝ አወጣዋለሁ። ግን እኔ የሆነ ሰው የሆነ ፎቶ ምናምን ነገር አስቀድሜ የሆነ ለመፈመስ ወይም ሰው እንዲ ምናምን ብዬ የሆነ ፎቶ መጀመሪያ አላወጣም። ሆሆ ለምን ብዬ የዚያን ያህልም እኮ ያው ሴት ነኝ እሷም ሴት ናትኝ። እና ስለዚህ እነሱ ካወጡት እኔ ማወጣዋለሁኝ እንጂ ሆዷ እና አብርሽ ያው አስረግዟት አልመሰለኝ። እኔን ጃኬት አስኪት ከሄርሜላ ቤት ለቤት ከሄርሜላ ቤት እንጂ አብርሽ አስረግዟታል የሚል ኮሜንት ነው ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ብቻ ፋሚሊዎች ሄርሜላ እንግዲህ ያው ቻው ቻው ብለናታሌ። ምንም ማድረግ አይቻልም። አብሬሽ ናሮታ ግን ያው ከአንድ ላይ ስለሆኑ ሁላችንም በጣም ደስ ብሎና እንግዲህ ለተሳዳቢዎችም ለምትጠሏቸውም ሄርሜላ እና አብሬሽ ናቸው በአንድ ላይ የሚሄዱ ሁለታቸው ይጣመሩ ምናምን የምትሉትም ደህና ናቸው ወይ እንዴት ናችሁ እያልኋቸው እንግዲህ ይሰናበታቸዋለሁኝ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ደና ቆዩልኝ። ግን እኔ ዛሬ በጣም ደስ ብሎኛል። በተለይ በተለይ ሩታ ስታለቅስ ወላይ ላይ እንዴት እንዴት እንዳሳዘነች! ወይኔ አብርሺ ደግሞ አንዳንዴ ገገማ ነው። እኔ ያቅፋታል እያልኩ ማለት ነው። ወይ እሷ አላለቀሰ እሷ አይኗ በርበሬ ሆኖ እያለቀሰች እያየን፣ ያኔ ሚስቱ ናት ባሏ ነው ሄድን ያኔ ከደረቱ ቢያስጠጋት እሷ መጠጋት ትፈልጋለች። እሱ ግን እንጂ አንዳንዴ ብቻ ይሄ ይዞርበታል። በቃ እሱ ብቻ ሲፈልግ ነው ሳሚ እቀፍኝ የሚል እንጃውን። ትናንትና የሆነ ከሱ ከሱ ከደረቱ ጋር አድርጎ አስጠግቶ አይዞሽ። ይሄ ያለ ነገር ነው ማንኛቸውም ተገርዘን ነው ከዚህ የደረስነ። አሁን ደሞ ህፃን ስለሆነ በኋላ መሰል እናቴቱ እንዳለችው ከወር በኋላ ቢገረስ፣ ከሁለት ወር በኋላ ቢገረስ ቁስሉ እየበሰልና እያደገ ስለሚመጣ ልጁ ያማዋልኝ። አሁን ግን ህፃን ስለሆነ ያው ቢያንስ ቢያመው አራት ቀን፣ አምስት ቀን፣ ስድስት ቀን ነው እና ስለዚህ ያው ኖርማል ነው። እንደገና ደግሞ ኢንሻላህ እናቷ፣ እህቷ ሁሉ ነገር ያው ሩታም እናት ብትሆንም ወገኖቻ ው ከጠጓ ስለሆኑ ው አዲ ማለት ነው እና ሩታዬ ያም ሆነ ማልቀስ የለብሽም። እንግዲህ የእናት ስሜትን እያየሽው ነው። ቢሆንም አንቺ ጠንካራ ነሽ፣ በጣም ጎበዝ ነሽ፣ በጣም ታታሪ ነሽ፣ የእኛ የኛ አርያ ነሽ። አሁንም ወደ ሚዲያው ስትመጪ ማንንም ማንንም አተስሚ፣ በዚህው ቀጥይበት ማለት ነው። አንቺን እያዩ ቀጥል እርር ድብን ይላሉ ማለት። ቀጥል በሉ፣ እኛ ምንም አያገባን፣ ምንም አብርሽና ሩታ እንደሆኑ መቼም መቼም ቢሆን አይለያዩ መቼም ቢሆን ፈጣሪ ካላለ በስተቀር ሰው ሊያለያይ አይችልም። ይሞክራል ይላል ግን፣ ሁለታቸው መስሚያቸው ጥጥ ነው እና ፍቅር ናቸው። እንግዲህ እኛ በአብርሽ እና በሩታ ው እኛም ሁለት አመታችን በፍቅራቸው ተነድፈን እኔ እንጃ ው አብርሽ እና ሩታ ብቻ